እንደምን ዋላችሁ ተመልካቾች፣ ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሁናቸው ታየ ነኝ። በአምራች ኢንዱስትሪ ልማት ኢንስቲትዩት የቆዳና ቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከል የአቅም ግንባታ የማሽነሪ ጥገናና ሌሎች በክዋኔ ኦዲት የተገኙ ችግሮችን መፍታት እንዳለበት ተገለጸ። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢንስቲትዩቱ የክዋኔ ኦዲት ሪፖርት ላይ የውይይት መድረክ አካሂዷል። ኤዶማማረ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በአምራች ኢንዱስትሪ ልማት ኢንስቲትዩት የቆዳና ቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከልን የ2014-2015 በጀት አመት የክዋኔ ኦዲት ሪፖርት አድምጧል። ተቋሙ ለአምራች ኢንዱስትሪ በሚሰጠው የአቅም ግንባታ ለቴክኒክና ሙያ ማሰልጠኛ ተቋማት የሚያደርገውን ድጋፍና ሌሎችም ከቋሚ ኮሚቴው ለቀረቡለት ጥያቄዎች ምላሽ ሰጥቷል። በአምራች ኢንዱስትሪዎች ላይ የሚታየውን የእውቀትና የክህሎት ክፍተት በማወቅና በመለየት ተከታታይነት ያለው ስልጠና ባለመሰጣቱ አምራች ኢንዱስትሪዎች ለሚያመርቱት ምርት የምርትና ጥራት ውስንነት እንዲኖረውና በዓለም ገበያ ተወዳዳሪ እንዳይሆኑ ሊያድርግ መቻሉ የስልጠና ፍላጎት ዳስሳ ጥናት የሚካሄድ ቢሆንም ከጥናቱ በተገኘው የስልጠና ፍላጎት መሰረት በእቅድ ላይ የተመሰረተ ስልጠና የማይሰጥ መሆኑና የተሰጠውም ስልጠና የማይገመገም እንዲሁም ግብረመልስ የማይሰጥ መሆኑ በኦዲት ግኝት ታይቷል። ከኦዲት ግኝት በኋላ ምን ማስተካከያ ርምት ተወስዷል፣ ይብራራ። በኦዲቱ ወቅት በ2018 15 የቆዳ ፋብሪካዎቻችን ወደ 31.4% ነበር የማምረት አቅም አጠቃቀማችን፣ አሁን ወደ 45.7 ደርሰናል። ባለፉት ሁለት ሦስት ዓመታት ጭማሪ አይቷል ማለት ነው። ታነሪዎቹ በሚደረግላቸው ድጋፍ የማምረት አቅማቸው ከ31% ወደ 45.7% አድጓል ማለት ነው። ጫማና ቆዳ ውጤቶቹን ብንመለከት በ2015 58 ፐርሰንት ነው የነበረው የማምረት አቅም አጠቃቀማቸው አሁን ወደ 63 ፐርሰንት ደርሷል። አጠቃላይ አቨሬጁን በምን ዝረት ጊዜ የመለወጥ የድጋፎቻችን የስልጠናዎቻችን የቴክኒክ ድጋፍ ማሳያው እዚህ አካባቢ ስለሚታይ ማለት ነው። ለኢንዱስትሪ ሚኒስቴር ተጠሪ የሆነው የአምራች ኢንዱስትሪ ልማት ኢንስቲትዩት ሀገሪቱ ከፍተኛ ውጭ ምንዛሬ የምታገኝበትን ትልቅ ስራ የሚሰራ እንደሆነ የገለጹት የኢንዱስትሪ ሚኒስትሩ መላኩ አለበል መንግስት የቆዳ ዘርፉን ለማሳደግ እየሰራ ነው ብለዋል። አሁንም የምርምር ተቋሞቻችን ግን ይበልጥ የማጠናከር እና ችግር ፈቺ የሆነ በጣም አብሮ ከሚዘምነውና ከሚፈጥነው የሴክተሩ እድገት ጋር የሚሄድ የምርምርና ጥናት ስራዎችን እየሰሩ መሄድ ያስፈልጋል። ነገር ግን በመንግስት በኩል ልዩ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሙሲሳ ተቋሙ ጠንካራ ጎኑን አጠናክሮ እንዲቀጥልና ድክመቶቹን እንዲያርም አሳስበዋል። እስካሁን ያገኘንንና ያጣነውን ስንደምር እንደ ሀገር የቱ ጋር መድረስ እያለብን የቱ ጋር አልደረስንም የሚል የታዩ ክፍተቶችን ማስተካከል ግዴታ ስለሆነ እንግዲህ ኦዲት ናሙና ነው ሁሉንም አያጠቃልልም። የታዩ ክፍተቶች አሉ። በሪፖርታችሁም የነገራችሁን ወይ ደግሞ የገለጻችሁልን የሰራችሁት ስራዎች ይኖራሉ። የታዩትን ክፍተቶች እየደፈናችሁ የመጡትን ጠንካራ ስራዎችንም እያጎለበታችሁ እንድትሄዱ ነው። በግብርናው ዘርፍ ከሚስተዋሉ ችግሮች መካከል የምርት ብክነት ይጠቀሳል። ዘመናዊ የግብርና መሳሪያዎችን መጠቀም ደግሞ ለችግሩ በዋና መፍትሄነት ይቀመጣል። በማህበር ተደራጅተው በርካታ የግብርና አጋዥ ማሽኖችን የሚያመርቱ ወጣቶችን ተሞክሮ ከማህበሩ ስራ አስኪያጅ አብረን እንከታተል። ኤልያስ በቀለ ባላለው የድርጅታችን ስም ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግና የብረታብረት ስራ ሽርክና ማህበር ነው። የስራ ድርሻዬ ዋና ስራ አስኪያጅ ነኝ። በግል ድርጅት ውስጥ ተቀጥሬ በዲዛይን እና የምርት ክፍል ኃላፊ ሆኜ ነበር የምሰራው። ድርጅቱ የተለያዩ የግብርና መሳሪያዎችን ከተለያዩ ሀገሮች ያስመጣ ነበር፣ ዘመናዊ ማሽኖችን። ከዛ ባገኘሁት ልምድ የግብርና ማሽነሪዎችን በራሴ ካምፓኒ ላይ ለሀገራችን ተስማሚ በሚሆኑ መልኩ የግብርና ማሽነሪዎችን ማለትም የተለያዩ የእህል መውቂያ ማሽኖች፣ መፈልፈያ ማሽኖች፣ የመኖ ማቀነባበሪያ ማሽኖች እንደገና በተጨማሪ ደግሞ አሁን ላይ እያመረትን ነው ያለነው፣ በትራክተር ተቀጽላ የሚሰሩ ተጎታች ጋሪዎች፣ ገልባጅ ጋሪዎችን እነሱን እያመረትን እንገኛለን። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። አሁን ላይ በቋሚነት 12 የሚሆኑ ቋሚ ሰራተኞች አሉን። ጊዜያዊ ደግሞ እንደ ወቅቱ ሁኔታ እስከ 8 ድረስ እናስገባለን አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል። የምናመርታቸውን ማሽኖች አብዛኛው ጥሬ ዕቃ የምናገኘው ከሎካል ማርኬት ነው። የውቂያ ሰዓት ሲደርስ የሚፈለገው ማሽን ብዙ ነው። የገበሬው ፍላጎት ከፍተኛ ነው። ነገር ግን እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ እንትን ቢያግዘን ብለን እናስባለን። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ፣ አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በእነሱ በኩል በብድር ከኛ መውሰድ ይችላል። ይሄንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ፣ ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። የናፍጣ ወይም ደግሞ የቤንዚን ጀኔሬተሮችን እላያቸው ላይ እንገጥማለን። አብዛኛው ሰው የሚመረቱት ምርቶች ከውጭ የሚመጡት የተሻሉ እንደሆነ ነው የሚያስበው። እኛ ደግሞ አሁን እያለን ያለነው እኛ የምናመርታቸው ምርቶች አንደኛ የአንድ አመት ዋስትና እንሰጣቸዋለን። ሁለተኛ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ የሀገር ምርትን መጠቀም ቢለመድ እሱ የተሻለ ነው ብዬ አስባለሁ። አሁን አሁን የተለያዩ መስሪያ ማሽኖችን የሚያመርቱ ተቋማትን በየአካባቢው እየተመለከትን እንገኛለን። ከውጭ የሚገቡ ማሽኖችን በሀገር ውስጥ ምርት መተካት ደግሞ ጠቀሜታው የጎላ ነው። ሪፖርተራችን ኤዶሚያስ ንጉሴ በራሱ አቅም የተለያዩ ማሽኖችን በማምረት ለገበያ ከሚያቀርብ ወጣት ጋር ቆይታ አድርጓል። ዝርዝሩን ከወጣቱ አንደበት ተከታትለን እንመለስ። ስሜ ቴዎድሮስ እስጢፋኖስ ይባላል። የኢቶፕ ማሽነሪ መስራችና ዋና ስራ አስኪያጅ ነኝ። ሶስተኛ ድርጅት ውስጥ ብዙ አይነት ማሽነሪዎች እንሰራለን። በዋነኝነት አተኩረ የምንሰራባቸው ግን ማኒፋክቸሪንግ ላይ የሚያገለግሉ ማሽኖችን በደንብ ትኩረት ሰጠን እንሰራለን። ከእነዚህ ውስጥ ረጅም አመት በደንብ ብዙ ጊዜ የሰራንባቸው ማሽኖች የሳሙና ማምረቻ ማሽኖች፣ ሳሙና፣ ኦሞ፣ ላርጎ፣ ፈሳሽ ሳሙና፣ ሁሉንም አይነት ሳሙና ማምረቻ ማሽኖችን እንሰራለን። ከእነሱ በተጨማሪ ደግሞ ፕላስቲክ ሪሳይክሊንግ ስራ ላይ የሚያገለግሉ የተለያዩ ማሽነሪዎች እንሰራለን። ከእነሱ ውጭ ልክ እንደዚሁ ብዙ አይነት ማሽኖች አሉ። የጨው ፕሮሰስ ማድረጊያ ማሽኖች፣ የቡና መኪያ መፍጫ ማሽኖች፣ እንዲሁም ደግሞ በቅርብ ጊዜ ደግሞ የጀመር ናቸው ደግሞ የተንቀሳቃሽ የሆኑ ቀለል ያሉ የወርቅ ማጠቢያ ማሽኖችም እናመርታለን። እነዚህ ማሽነሪዎች በዋነኝነት የሚያገለግሉት ለምንድን ነው? እነዚህ ፕላስቲክ ማቴሪያሎችን ሀይላንድ ሊሆን ይችላል፣ ጀሪካን ሊሆን ይችላል፣ ፒቪሲ ፓይፖች ሊሆኑ ይችላሉ፣ እንዲሁም ፌስታል ማዳበሪያ። እነዚህ እንዳለ መልሰን ጥቅም ላይ ለመዋል ስንፈልግ መጀመሪያ ላይ ክራሽ ይደረጋል፣ ይፈጫል እነዚህ ማሽነሪዎች በሀገር ውስጥ ማምረታችን ምንድነው የሚያሰጠው ጥቅም? በጣም እንቀንሳለን ማለት ነው፣ ውጭ ከሚመጣበት እዚህ ሀገር ውስጥ ሲሆን ግን፣ የሚሰራው የተሰራበት ማቴሪያል እዚሁ ነው። መቀየር የሚኖርብንን ነገር እንዳለ እዚሁ ማስተካከል እንችላለን ማለት ነው። ሶ ሜንቴናንስ ላይ በቀላሉ ሶሉሽን እንዲኖራቸው ያደርጋል። እኛ ድርጅት ውስጥ አሁን በቋሚነት ስምንት ዘጠኝ ሰራተኞች አሉ፣ እንዲሁም ደግሞ በኮንትራት የተመላለሱ የሚሰሩ ብዙ ሰራተኞች አሉ። ሶ በእኛ በድርጅታችን በኩል ይህን ያህል የስራ እድል ፈጠራ አድርገናል። አሁን የምንሰራቸው ስራዎች ግን ያላቸው ትልቅ ጥቅም ምንድን ነው? አንድ ማሽነሪ ከኛ ተሰርቶ ልክ ሲወጣ ሌላ ቦታ ላይ ልክ እንደዚሁ ስድስት ሰው፣ ሰባት ሰው፣ ስምንት ሰው የስራ እድል ነው የሚፈጥረው ማለት ነው። ኢትዮጵያ ወደፊት እቅዱ በኢስት አፍሪካ እንዲሁም በአፍሪካ ደረጃ የማሽነሪ ሰፕላየር መሆን ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ90 ሳንቲም እየገዛ በ134 ብር ከ54 ሳንቲም እየሸጠ ይገኛል። እነዚህና ሌሎች ዓለም አቀፍ የግብይት መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስ ተጠናቋል። ሆናቸው ታዬ ነበርኩ። በሰላም ዋሉ።